ክርስቶስ ያልክለት ትጠላለህ። ከዚያ ቤት ከኦርቶዶክስ ቤት ኢየሱስ ያልክለት ትጠላለህ። ኢየሱስ ስትልቆ መናፍቅ ትባላል። ኢየሱስ ጌታ ነው ይላሉ በየገበያው። ይላል ሰባኪው ደግሞ እኛ ወታደር ነው አላቸው። እስቲ አሁን እኔን ማን ጠላ? አሁን ቃል ትጠልታችሁኛ ማን የተጠላ ማን ነው የሚቆርበው? ማን ነው የተጠመቀለት? ኢየሱስ ያድናል ትላለህ። ምን አድርገህ እንደሚያድን አታውቅም። የሐዋርያትን ቤተክርስቲያን ትታህታልና። ክርስቶስ የህይወት እንጀራ ነው ትላለህ፣ እንዴት እንደሚቆረብ ግን አታውቅም። ስለዚህ ስብከት ሁሉ ታረት ነው ማለት ነው። ኢየሱስ ያድናል ይላል፤ የሚያድነውን ስጋው ደግሞ አይቀበልም። በሐዋርያት በሚያድን ጥምቀት አይጠምቅም። ኢየሱስ ያድናል ይላል፤ ሐዋርያት እጅ እየጫኑ በሰጡት ክህነት አይጠምቅም። አ ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛዊት የተባለችው። እና ግንበኛን የወለደች ናት፣ ግንበኝት ናት። ለማርያም መስገድ ጣዖት ነው ይላል። እሱ ህዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አይደል? ነገር ግን የእመቤታችንን ቤዛነት ስንናገር ሌሎቹም ደግሞ ቤዛ ናቸው ብለን ስለ እነርሱ ቤዛነት ስንናገርና ስለ ክርስቶስ ቤዛነት ስንናገር ይለያያል። መጽሐፍ ቅዱስ ታንባለ፣ ቆሉ ትበላል። እዚህ ነፍሴ በአንድ ወር ውስጥ ይሸቅልላል። አምስት መቶ ሺ ይዘጋል። በቅርቡ እንዳልክ መኪና ይዛ ቬቷን ፏ ብልጭ ስትል ታያል። ቤተክርስቲያንን አንትውን ከቶ የሰጠንን አምላክ ደሞ መስርቶ የሰጠንን ጌታ በመስቀሉ ሞት ሲጃችሁን። ሰላም ውድ ቻናል ቤተሰቦች፣ እንዴት ናችሁ? ዛሬ እንግዲህ በቪዲዮ መግቢያ ላይ የተመለከታችኋቸውን ቪዲዮዎች የምንመለከት ይሆናል። አባ ገብረ ኪዳን ለፕሮቴስታንቶች ፓስተሮች የሰጡት መልስ የምናየ ይሆናል። እንዲሁም በጋሻው ደሳለኝ ደግሞ ሰሞኑን መከራከሪያ ስለሆነው ድንግል ማርያም ቤዛ ትባላለች አትባለም በሚለው ጉዳይ የሰጠውን ሀሳብና ቪዲዮ ተመልክተን መልስ የምንሰጥበት ይሆናል። ለብዙ ኦርቶዶክሳዊያን እንዲሁም ለፕሮቴስታንቶችም ይደርስ ዘንድ ቢያንስ አራት ሺ እና ከዛ በላይ ላይክ ይኖረው ዘንድ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ ወደ ቪዲዮዎቹ የምናልፍ ይሆናል። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛዊት የተባለችው እና ግንበኛን የወለደች እናት ግንበኝት ናት። የመጨረሻ ድብን ያልክ መናፍቅና ከሃዲ ሲኮን የሚሰበከውን ስብከት ነው እንግዲህ በጋሻው ሊሰብክ የፈለገው። ስለዚህ ሁላችሁን ኮመንት ላይ እየገባችሁ ቤዛዊት ዓለም እማምላክ እያላችሁ እየጸፋችሁ፣ እንግዲህ በጋሻው ሊያስረዳ የፈለገው ምሳሌ ቀሽም የሆነ ምሳሌ ይሰጥ ምናለ። ክርስቶስን ስለወለደች ቤዛዊተ ዓለም ካልናት ግንበኛን የወለደች እናት ግንበኝት ልንላት ነው ወይ? አለ የግንበኛ እናት ነች። ለዛ ነው እመቤታችን ቅድስት ድንግል ማርያም እማምላክ ወላዲት አምላክ የምንላት ማለት ነው። ስብከት ከጠፋባቸው ሰዎች መካከል የመጀመሪያው አንተነ እዛ እውነት ደግሞ የምሰብከው ነገሩ ሁሉ ስለ ኦርቶዶክስ ነው። ለምን ከእውነተኛው መንገድ ስለወጣ ስለቆጨ፣ ስላንገበገበክ ነው እውነቱን ስትናገር። የግንበኛ እናት ግንበኝት ያልከው ያው አማርኛው ለአንተ ግራ ስለገባክ ነው እንጂ ግንበኛን የወለደች እናት የግንበኛ እናት እንደምትባል ሁሉ አምላክን የወለደች እናት ወላዲት አምላክ እማ አምላክ ትባላለች። ይህ የመጨረሻ ጥላቻ ሲኖርብህ ምን ታደርጋለህ? ፍጡርን የወለደች እናትና ፈጣሪን የወለደችን እናት ታወዳድራለህ ማለት ይህ ምንን ያሳያል? በራእይ መጽሐፍ ላይ የተገለጸውን ተሳዳቢውን አውሬውን መናፍቅ መሆንን ቀጥታ ያሳያል። እንግዲህ በጋሻው ያነሳውን ጥያቄ ተመልክታችኋል። እንግዲህ ኦርቶዶክስ ግን ድንግል ማርያም ቤዛ ስትል ከክርስቶስ ቤዛነት ጋር ምን ያገናኘ ነው የሚለውን ቀጣይን ቪዲዮ ላስመልክታችሁ። ይህ ሰሞን ሮጥ ሮጥ የምትል ነገር አለች አይደል? ቤዛ እመቤታችን ቤዛ ትባላለች ወይስ አትባልም? ክርስቶስ ብቻ ነው ቤዛነት ለሱ አይሰጥም የሚሉ ሰዎች አሉ። ወገኖች፣ አንድ ነገር ማስተዋል ያለብን በዚህ አውደ ምሕረት ላይ ማናችንም የስሜታችንን መናገር አንችልም። እየሰማሽ ይሁን አይደለ በእግዚአብሔር ቤት ውስጥ ሰው መናገር የሚችለው የተማረውን እውነት ነው እንጂ የተሰማውን ስሜት አይደለም። ስሜት ችኩልነት ነው። ስሜት ጥይት ነው። ስሜት አለመረጋጋት ነው። ስሜት እኔ ያወቅኩት ሁሉ እውነት ነው ማለት ነው። ትህትና ግን አባቶችን መጠየቅ ትህትና መጻሕፍት መመርመር፣ ትህትና ራስን ዝቅ አድርጎ እውነቱን ማየት ነው። ስለዚህ ቤዛ የሚለው ቃል ለእመቤታችን ይጠቀሳል። እመቤታችን ቅድስት ድንግል ማርያም ቤዛችንና ስንል ስህተት አይደለም፣ ትክክል ነው። ሙሴ ቤዛ ተብሎ ተጠርቷል። ሌሎች አካላትም ቤዛ ተብሎ ተጠርተዋል። ምትክ ማለት ነው። ነገር ግን የእመቤታችንን ቤዛነት ስንናገር፣ የሙሴን ቤዛነት ስንናገር ሌሎቹም ደግሞ ቤዛ ናቸው ብለን ስለ እነርሱ ቤዛነት ስንናገርና ስለ ክርስቶስ ቤዛነት ስንናገር ይለያያል። ጌታችን ኢየሱስ ክርስቶስ ቤዛችን ነው ስንል መድኃኒታችን ነው፣ አዳኛችን ነው፣ ስለ እኛ ተላልፎ የተሰጠ ነው ስለኛ ሥጋውን የቆረሰ ነው፣ ደሙን ያፈሰሰ ነው፣ ዋጋ የከፈለ ነው ብለን እንናገራለን። ቃለ ሕይወት ያሰማልን ለመምህራችን። በቀጣይ ደግሞ አባ ገብረ ኪዳን ለፓስተሩ የሰጡትን መልስ የምንከታተል ይሆናል። መልካም ቆይታ። ኢየሱስ ትልቆ መናፍቅ ይባላል? ኢየሱስ ጌታ ነው ይላሉ፣ በየገበያው ይላል ሰባኪው። ደግሞ እኛ ወታደር ነው አላቸው። ኢየሱስ ያድናል ትላለህ፣ ምን አድርገህ እንደሚያድና አታውቅም። የሐዋርያትን ቤተ ክርስቲያን ትታሃታልና ክርስቶስ የህይወት እንጀራ ነው ትላለህ፣ እንዴት እንደሚቆረብ ግን አታውቅም። ስለዚህ ስብከት ሁሉ ተረት ነው ማለት ነው። የእግዚአብሔርን ወግ ያልያዘ የዲያብሎስ ተረት፣ የአጋንንት ትምህርት፣ ጉሳተ ልብ፣ የልብ ቅርሻት፣ በአፍ ብቻ የሚነገር ውሸት ነው፣ የውሸት ስብስብ ነው። እኛ በአዲስ ኪዳን የኢየሱስ ክርስቶስ ካህናት ነን። ክህነት እንዴት እንደሚሰጥ አታውቅም፣ ስለማታውቅም የለም እንዴት እንደሚደረግ አውቅም። እጠመቃለሁ ትላል፣ በምን እንደምትጠመቅ አታውቅም። አንዳንዱ በኢየሱስ ስም ዝም እየተጠምቅ ያለ ይላል። እንዲ አይደረስ እኮ ነው፣ አርፈው የሚቀመጡ ይሻላል። ምክንያቱም ልብ ወለድ የሚደርሱ ፓስተሮች ስለመጡብን፣ ማለት ስብከታቸው ልብ ወለድ የሆነ ማለት፣ ወሬ የሆነ ማለት። ኢየሱስ ያድናል ይላል፣ የሚያድነውን ሥጋ ወደሙን አይቀበልም። ኢየሱስ ያድናል ይላል፣ በሐዋርያት በሚያድን ጥምቀት አይጠመቅም። ኢየሱስ ያድናል ይላል፣ ሐዋርያት እጅ እየጻኑ በሰጡት ክነት አይጠምቅም። ኢየሱስ ያድናል ይላል፣ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን አይኖርም። የሐዋርያት በቃል የመጣውን ወግ አይኖርም። ሲኖዶሳቸውን አያውቅም። ታሪክን ተረት ይላል። ስርዓትን ተረት ይላል። ገድለ ቅዱሳንን ተረት ይላል። ታምራትን ተረት ይላል። ክብረ ቅዱሳንን ይንቃል። ለማርያም መስገድ ጣዖት ነው ይላል። እሱ ህዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አይደል? የገዛ ፊቱን በሶፍት ጠርጎ ይህንም ብለው ትጸድቃለህ ብሎ ኢየሱስ ነው ያለኝ ብሎ ያበላል። የድንግል ማርያምን ስዕል ስንተሻሸትበት ጣዖት ነው ይላል። አየሁ ተረት ተረት ማለት ይሄ ነው። ልብ ወለድ ማለት፣ ቀልድ ማለት፣ ህይወት የሌለበት ኑሮ ማለት። ለአባታችን ለአባ ገብረ ኪዳን ቃለ ህይወትን ያሰማልን። እንግዲህ የኦርቶዶክስ ቤት ኢየሱስ ያድናል ኢየሱስ ጌታ ነው ብቻም ሳይሆን ኢየሱስ የጌቶች ጌታ የነገስታት ንጉስ የምትሰብከው፣ ነገር ግን አንዳንድ ፕሮቴስታንቶች እና ፓስተሮቻቸው ኦርቶዶክስ ኢየሱስን እንደማትሰብቅ አድርገው ቪዲዮችን ሲሰሩ እናያለን። ኦርቶዶክስ ቤት ኢየሱስ ካልክ ትጠላለህ እያሉ የሐሰት ትምህርት ለሚያስተምሩ ፕሮቴስታንቶች ፓስተሮች፣ አባ ገብረኪዳን መልሳላቸው ወደ ቪዲዮ እንለፍ። ኢየሱስ ስትል ቆ መናፍቅ ትባላል። የቀላቀል ነው። እንዲህ ነው የሚሉት። ክርስቶስ ያልክለት ትጠላለህ። ከዚያ ቤት ከኦርቶዶክስ ቤት ኢየሱስ ያልክለት ትጠላለህ። እስቲ አሁን እኔን ማን ጠላኝ? እንጂ አሁን ቃል ይሁት ያጠልታችሁኛል። ማን የተጠላ ማን ነው የሚቆርበው? ማን ነው የተጠመቀለት? ማን ነው የሚኖረው? ለኢየሱስ ክርስቶስ ምን ምስክር አለ? እኔ እኮ ይሄ ቆቤ የእሾሁን አክሊል ነው የምመሰክረው። አሚስ እኮ የምንለብሰው ምክንያት እንዲሁ በእናንተ መካከል እንዲህ ለማለት ይሄ የለበስኩት ቀሚስ እኮ የክርስቶስ ከለሜዳ ነው። ምንድን ነው ያልኳቸው? ከለሜዳ ነው። መነኮሳት ከልብ ከውስጥ የሚያደርጉት ቅናት አላቸው። አሁን ለውዳሴ ከንቱ አይደለም፣ አንዲት ቅናት ናት። ላሳያቸው፣ ቻት በቃ አለች። ይኸው ሰንሰልታለን። ይሄ ለምንድን ነው ምናደርገው? ላስተምሮ ነው የገለጥኩት። አንድ ነው ይሄ። ሌሎቹን አባቶች ባያቸው አርዶ አርዶ የሚጠሉ ይሄ ዝም ብሎ ለስላሳ ደስ የሚል ነው። ይሄ ለምንድን ነው? ነው ቅናት ነው ስሙ። ለፍቅርህ እንድቀን አድርገኝ መነኮሳት ሲመነኩሱ አበምኔቱ ሲያመነኩስ ብትሰሙት፣ አቤቱ ጌታ ኢየሱስ ክርስቶስ ይሄን መነኩሴ በዚህ ቅናት እንዳሰርኩ በፍቅርህ ገመድ ሰረው ነው በፍቅርህ ገመድ ሰረው፣ አንተን እንዲወድ አድርገው ነው። የምንኩስና ምልክትነቱ ክርስቶስን መውደድ ነው፣ ሌላ አይደለም። የክርስቶስን ፍቅር ከሚሻማኝ ዓለም ወጥቼ ክርስቶስን ማስብበት ቦታ መፈለግ ማለት ነው። እናንተም እንግዲህ አሳብ አስተያየቶቻችሁን አስቀምጡልን። ወደ ኦርቶዶክሳዊም በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? እንዲሁም ፕሮቴስታንቶችም ካላችሁ እናንተም አሳባችሁን አስቀምጡልን። በቀጣይ ደግሞ የምናልፈው ወደ ዮኒ ማኛ ቪዲዮ ነው። ዮኒ ማኛ ከሰሞኑ ጴንጤ ሆነ እየተባለ ፕሮቴስታንት ቲክቶከሮች ደስታቸውንም እየገለጹ ይገኛሉ። ዩቱብ ላይም እንደዛው። ዮኒ ማኛ ምክንያቱ ምንድን ነው? እነስማ እስኪ ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋህዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ እላለሁ፣ ሐሰቱን ሐሰት እላለሁ። ምንድነው ምክንያቱ ምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸቅላለችን። ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታደርግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ፣ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ፣ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቪኤቷን ሹፋ ብልጭ ስትል ታያል። እንግዲህ እንደሰማችሁት ነው የሆኒ ማኛ። እዚህ ጋር ምንድን ነው የዋሸው? ምንድን ነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋህዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነቢይ ነኝ ሐዋርያ ነኝ እያለ አዳራሽ የተከራየ በስሞች ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው፣ ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ? እኛ እንደዚህ ምንጮሆ ሲቀጥል ሁሌ ጸሎት ነው እያለ ነው፣ ልክ ነው። እስቲ የኦርቶዶክስ ተዋህዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ለሊት እንኳ ማለት ነው ለሊት ብትሄዱ ሰዓታት አለ። ሃያ አራት ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ። ብዙዎቹ እንዴ ምን ጸሎቱ ብቻ ጾሙሳ በዓመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት፣ አርብና ሮብን ሳይጨምር እንደፈለጉ፣ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። ቪዲዮ የተከታተላችሁትን ይመስላል። ዮኒ ማኛ እንግዲህ መጣ ሄደ እንዳልክ ዘርፌ መጡ ሄዱ የምንልበት ጊዜም የምናጠፋብ ሳይሆን ኦርቶዶክስ ተዋህዶ ሁሌም አስተምህሮዋ የማይናወጥ የማይቀያየር ነው። የሄዱት ገብታቸው ይመለሱ ዘንድ ሁሌም የምንጸልይ ይሆናል። ያልገባቸው ነገር እንዲገባቸው ተግተን መስራት ይኖርብናል፣ መልስም መስጠት ይኖርብናል። ያስቀኛል። ዮኒ ማኛ እኮ ጴንጤም ሆኗል ሙስሊምም ሆኗል። የሙስሊም ኮፍያ አድርጎ አልሀምዱሊላ ብሎ ሆኗል። ስለዚህ ምን ያስጨንቃቸዋል? አሁን የሚያስጨንቅ ነገር አይደለም። በእኔ በኩል እንደምትመጡ ግን፣ ከጀርባዬም ከፊትም ፈጣሪ ነው። በዚህ አታሸንፉኝም። ግን አንድ ጌታ ኤፌሶን አራት አምስት ላይ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት። ሰው አንድ ጌታ ከሆነ ከእውነተኛው ኢየሱስ ክርስቶስ ከኦርቶዶክስ ጋር ተደምረህ ነው ማምለክ ያለብህ እንጂ ሌላ እምነት አምሳ አምስት ሺህ ዲኖሚኔሽን እዚህ ጋር ለኢየሱስ እንዘንጥ ቪን እዚህ ውስጥ ያላችሁት እንኳ በዶግማ በኢየሱስ ክርስቶስ እንኳ አትስማሙ። ግማሹ ቁርባን ይቀበላል፣ ግማሹ ደግሞ ቁርባን ለድህነት አይለም፣ ግማሹ ጥምቀት ይቀበላል። እርስ በርስ ሳትጣራ ቤት ውስጥ ያለውን ነገር ስንት በማስቲካ እናስረግዛለን። ባንክ ቡክ ላይ ይህን ያክል ብር ኢየሱስ አስገባለህ። እርስ በርስ ያልተስማማ ፓስተር ኦርቶዶክስን ለመውጋትና ኦርቶዶክስን ለመብላት ስትል እውነተኛውን የኢየሱስ ክርስቶስን እሱ ግንድ ነው፣ እነሱ ቅርንጫፎች ናቸው። እንዴት ልትመጣችሁ አልኩ። ቅድም ዮኒ ጥያቄ ጠይቆ የነበረ ለምሳሌ ገድላት ለምን ይጠቅማሉ አሉ። አንድ መጽሐፍ አለ። አሁን አዋልድ መጻሕፍቶች ናቸው። ገድል እኮ ሐዋርያው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ አለ፣ ሩጫዬንም ጨርሻለሁ አለ። እንዴ እያንዳንዳችን እንኳ ገድል አለን። ሰው የቅዱሳኑ ገድል ዮኒ ለምን እንደሚጠቅም ታውቃለህ? ለምሳሌ ኔ የምኖርበት ጋር የስጉሩ ንጉስ ቅዱስ ላሊበላ ወታደሮች የአንድ ምስኪን በሬን ይበላሉ። ማን ይሰማል? ቅዱስ ላሊበላ ይሰማል። ከስልጣኑ ያባረረው አንድ በሬ ተበልቶ ማለት ነው። አየህ መሪ ነው ለአንድ ዓመት ሱባኤ ይዞ አልቅሶ ነው እንደገና ወደ ስልጣኑ የተመልሰው የተመለሰው መሪዎች የቅዱሳንን ገድል ሲያነቡ ይማራሉ። ህዝቡ እንዴ 24 ሰዓት እኮ ሲጸልዩ እነ ተክልዬ እነ አቡነ ገብረ መንፈስ ቅዱስ 24 ሰዓት ሲጸልዩ እጃቸውን እኮ ከዘረጉ አያጥፉ ምግብ አይበሉም፣ ወደ መላእካዊ ባህሪ ሂደዋል። ስታይ አባቆማው አባታችን ማለት ያልደፈርክ ሰው ትበረታለህ ገድላትና ድርሳናት እኮ እንድትማርበት እንድትጠነክርበት ነው። ገድላትና ድርሳናት ላይ ችግር ሊኖር ይችላል፣ የቃላት ግድፈት ሊኖር ይችላል። የምን ያነ በሊቃውንት እንጂ በአንተ አይደለም። አንተ እኮ ዳቆን ነኝ ብለህ እኔ እኮ አሁን ብጠይቅህ አትመልስልኝም። ዳቆን ነኝ ስላል እኔ ብጠይቅ አትመልስም። ለምን አልነበርክም? ከውስጥ ቤተክርስቲያን የማታውቁት ሰዎች እዚህ ቦታ ላይ እንደዚህ ይላል። እዚህ ቦታ ልትከሷት አትችሉ። ገብተዋል ይከንስ አትችሉም። ኒማኛ መቶ ጊዜ ሲገለባበጥ የነበረ ሰውዬ ኦርቶዶክሶች ተገላገልም ብቻ ማለት ነው። አሁን እየተደረገ ያለው ምንድን ነው? ፕሮቴስታንቱ ወደ ክርስትና እየፈለሰ ስለሆነ፣ እኔ እደግመዋለሁ፣ እየፈለሰ ስለሆነ ፕሮቴስታንት ከፕሮቴስታንት ወደ ክርስትና የሚወጡ በጣም ብዙዎች አለ። እና ይህንን ነገር ማስቆም የሚችሉት አንዳንድ ፕሮቴስታንት ወንድመቶች በምን መልኩ ነው? አንዳንድ ፕሮቴስታንት ወንድሞች ገድል ላይ እኮ እንዲህ የሚላለ ታምር ላይ እኮ እንዲህ የሚላለ ሰዋት ለፕሮቴስታንት ወይም ደግሞ ለጴንጤዎች ነው ይሄ ሰውዬ ፓስተር ነው እና ጌታ ሆይ፣ ምን አይነት ልምምድ ውስጥ ናችሁ? ቆይ እናንተ ምን አይነት ፍጥረት ናችሁ? እኛ እኮ ኑ ተጠመቅ፣ ኦርቶዶክስ ሆኖ አይደለም ያለው። አትሊስት ጉባኤዎቻችን ላይ ተሳተፉ ነው፣ ጉባኤዎቻችንን ተሳተፉ ከዛ በኋላ ተማሩና እናንተ ትለወጥ ያላችሁ አትለወጡ። ግን እናንተ ትላላችሁ። የዚህ ቪዲዮ ተከታታዮች በቀጣይ ደግሞ ከዚህ በተሻለ የሚያስተምሩ ጥንኩሮችን ይዘን የምመጣ ይሆናል። ለምንለቃችሁ ቪዲዮዎች ግን ወዲያው እንዲደርሳችሁ ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ቪዲዮ ላይክ ካላረጋችሁት ላይክ እያደረጋችሁ፣ ኮመንት ላይ አሳብ አስተያየት እየሰጣችሁን ትቀጥሉ ዘንድ ላለው ኢትዮጵያ ውስጥ ካላችሁ ቪፒን በማብራት ብታግዙን እንዲሁም በውጭ ሀገራት ያላችሁ ሱፐርታንክስና ከታች እጆ ከታች ጆይን የምትሏን የነካችሁ ቻናሉን መደገፍ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ፣ ከናታን ሚዲያ ሰላም። ቤተ ክርስቲያንን አንተውም፣ ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞት ሲጃችሁ